ሰላም ጠናስትልን ስትልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ። ከዚህ ከአገር እንግሊዝ አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ። አብራችሁን ቆዩ። በቅድሚያ እርሶችን ነው። አንጋፋው አንጋፋው የልብ ሐኪም አረፉ። ህወሓት ለሚያወጣቸው መግለጫዎች ምልሻ ምላሽ አልሰጥም አለ። የአማራ ክልል የአርበኞች የድል በዓል ተከበረ። በወልቃይት የአማራ ማንነት በግ ይከበራል ተባለ። የሽንት ቤቱ ግንባታ ቅሬታን አስነሳ። ቻድ የማይደፈር ውሳኔ ሰጠች። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆየው። የአርበኞች ድል በታላቅ ሁኔታ ተከበረ። ጣሊያን አድዋን ድል ለመቀበል በሚል በጊዜው ጠቅላይ ሚኒስትሯ ቤናርዶ ሙሶሎኒ አማካኝነት ነው በ1928 እስከ 1933 ዓ ም ድረስ ኢትዮጵያን ወራ የነበረችው። ይሁን እንጂ ጀግናው የኢትዮጵያ ሕዝብ ባደረጋቸው ትላልቅ ተጋድሎች ውጤታማ ስራ መስራቱ ነው የታወቀው። ጀግኖቹ የፈጸሟቸው ተግባሮች ድል ለማክበር በቅተናል። በወቅቱ የነበረው ኢትዮጵያን ማንም ወራሪ ኃይል ለአመታት በጽናት ታግለው 1933 ዓ.ም ነው ድል ነስተውታል። የወቅቱ አርበኞች ለሀገራቸው ነፃነት የከፈሉት መስዋዕትነትና ያስገኙት ድል ለማሰብ በየአመቱ ሚያዝያ ሰባት የኢትዮጵያ አርበኞች በዓል በታላቅ ሁኔታ ይከበራል። ሰማኒያ አራተኛ ዓመት ሆኖ በዘንድሮ ዓመት የተከበረው በኢትዮጵያ የሚደረጉት ታላላቅ ድሎች ዛሬም ጭምር በዓለም ባስደነቀ ሁኔታ ታላላቅ በዓላቶች ይከበራሉ። የድል በዓል እየተባሉ በሌሎች ሀገሮች በአብዛኛው የሚከበሩት የነፃነት በዓል ሲሆን፣ በኢትዮጵያ ግን የድል በዓል ለመከበር ችለዋል። ይህም የሆነው በጀግኖች አባቶቻችን ተጋድሮ መሆኑም ታውቋል። ህወት ለሚያወጣቸው መግለጫዎች ምላሽ አልሰጥም አለ የአማራ ክልል ደብረጽዮን ገብረ ሚካኤል የሚመሩት የዋ ቡድን የፌዴራል መንግስትና የትግራይ ግዛት በኃይል የያዙ የታጠቁ ኃይሎችና ሰፋሪዎችን በአስቸኳይ እንዲወጣ ባወጣው መግለጫ በድጋሚም ጠይቀዋል ቡድኑ ተቀዳሚ አጀንዳው በኃይል የተያዙ ግዛቶችን ማስመለስ የህዝቡን ህልና የማረጋገጥ መሆኑ ነው በመግለጫው የጠቀሰው በተደጋጋሚ ጊዜያቶች በተለይም በሚያወጣቸው መግለጫዎች ላይ እኔ ምንም ምላሽ አልሰጥም ሲል ነው የአማራ ክልል የገለ በተለይም በደቡብ አፍሪካው ፕሪቶሪያ በተደረጉ ስምምነቶች መሰረት የሁሉም ነገር ይፈጸም የሚል የትግራይ ጥያቄ ሁልጊዜም የሚነሳ እንደሆነ ነው የተገለጸው የትግራይ ህዝቦች አሁንም የሳልናውን ትግል ውስጥ እንገኛለን በተለይም በጣም በርካታ ችግሮችም በስተውብናል ይህን ግን ተቋቁመን ትግሉን አጠናክረን በተለይም የትግራይ ቦታዎችን እናስመልሳለን ነው ነው ያሉት ታዲያ የሳልሳዊት ትግል ውስጥ ይገኛል ያለው ቡድን ጌታቸው ረዳ የሚመሩት ሌላኛው የህወሓት ቡድን ለትግራይ ህዝብ ልና ጠንቅ ከሆኑ ኃይሎች ጋር በማበር ህዝቡን አቅም በማዳከም ላይ ይገኛሉ ማለትም ከሷል። የአማራ ክልል መንግስት ነው ከዚህ በኋላ ህወሓት ለሚያወጣቸው መግለጫዎች በፍጹም ምላሽ አልሰጥም ሲል ማብራሪያውን እየሰጠበት በተደጋጋሚ ጊዜያቶች የሚያነሳቸው ጥያቄዎችን ተቀባይነት የበኛ በኩል የለውም ሲልም ገልጧል። እውቁ አንጋፋ ሐኪም ማረፋቸው ተነገረ። አንጋፋው የልብ ሐኪም ዶክተር ፍቅሩ ማሮ ከዚህ ዓለም በሞት መለየታቸው ነው የተገለጸው። ከብዙ ዓመታት በፊት ከኖርበት ስዊድን ሀገር በማምጣት አዲስ የልብ ህክምና ማዕከል ተብሎ የሚጠራው ሆስፒታል ገንብተው ይሰሩ እንደነበረ ነው የህይወት ታሪካቸው የሚያስረዳው። ወጣት የልብ ሐኪሞችን የተለያዩ እውቅና ያላቸው እስከ ስዊድን በመላክ አስተምረዋል። በዚህ መሰናክልም ተናካሹ በተለይም በንጹሐን ላይ እየወሰደ ያለው የመንግስት አካል ህወሓት ባደረገባቸው ከፍተኛ ግፊት በወሰዷቸው እርምጃዎች ቂሊንጦ እስር ቤት እንኳን ሲያቃጥል አንድ ነጥብ አምስት ሚሊዮን ብር በመስጠት እንዲቃጠል አድርገዋል ተብሎ ተጨማሪ ክስ ተመስርቶባቸው ለእንግልትና ለመከራ መዳረጋቸው ነው የተገለጸው። ለሀገራቸውና ለህዝባቸው ብለው ከተከበሩበት ቦታ ወጥተው በኢትዮጵያ በኩል የበኩላቸውን ለማድረግ የሄዱ ቢሆንም ግን በተጽዕኖና በማንነታቸው ምክንያት ከፍተኛ ጫና ውስጥ የገቡ መሆኑ ነው የተገለጸው። ዶክተር ፍቅሩ ጠያቂ የሌላቸው እስረኞች ምግብ ያበሉ እንደነበረ፣ ልብስ ለሌላቸው በሽብር የተከሰሱና ሌሎችን እስረኞች ልብስ ያስገዙ እንደነበረ፣ የዶክተር ፍቅሩ ዋስትና ተፈቅዶለት ገንዘብ ላጣው እስረኛ ሁሉ ዋስትና ይከፍሉ እንደነበረ ታሪካቸው ይገልጻል። በ2010 ዓ.ም የፖለቲካ እስረኞች ክስ ሲቋረጥ የሳቸው ውስጥ ተቋርጦ ከስር ተለቀው ነበር እንጂ ዶክተር ፍቅሩ ማሮ በህክምና ሌላ በኢትዮጵያ አየር ሀይ በደርግ ዘመን በጀት አብራሪነት ትምህርት በብቃት አጠናቀው እንደነበረ ተገልጿል። ይሁን እንጂ ለሀገራቸው ያበረከቱት አስተዋፅኦ ምንም ግምት ውስጥ ባይገባም በሀገራቸው የደረሰባቸው እንግልትና መከራ ወደ ተወለዱበት ሀገር ለሰሯቸው ስራዎች ሁሉ ትኩረት ባለመስጠትና አክብሮትን ባለመሰጠት እነሆ ህይወታቸው ማለፉ ነው የተገለጸው። ነፍሳቸውን ይማር ማጸደገነት እያኖርልን እንላለን። የዘውዱ ሾው ሚዲያ ወልቃየት የአማራ ማንነት በህግ የማረጋገጥ ጥረቱን ቀጥሏል ተባለ። በወልቃይት ጠገዴ ሰቲት ሁመራ ዞን የአማራ ማንነት በይፋ ለማረጋገጥ ለረጅም ጊዜ የቆየው ትግል አካል የሆነው የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ነው አባላት ያካሄዱት የስልጠና አማራ ግብር በተጠናቀቀበት ሁኔታ ይህ የተገለጸው ለስልጠናው መዝጊያ ላይ ንግግር ያደረገው የኮሚቴው ሰብሳቢ ከደመቀ ዘውዱ እንደተናገረው ከሆነ በህግ ቦታችንን እናስመልሳለን ሲል ነው የገለጸው። የወልቃይት ጠገዴ አስተዳደር አቶ እሸቴ ደምሎም በበኩላቸው ማንነት በተፈጥሮ የሚሰጥ በመሆኑ ሊለወጥ እንደማይችል በመግለጽ የወልቃይት ጠገዴ ህዝብ ለረጅም ዓመታት የአማራነቱን ለማረጋገጥ ከፍተኛ ዋጋ ከፍሏል ብለዋል። በመሆኑም ይህን በጋራ የተገኘን ነፃነት በህጋዊ መንገድ ማሰረጽ ለቀጣዩ ትውልድ እናወርሳለን ሲልም ገልጧል። በመጨረሻም የአስመላሽ ኮሚቴው አባላትን የአማራ ማንነታቸውን ለማስመለስ የብዙ ወንድሞች ህይወት እንደጠፋ በመጥቀስ ይህንን ማንነት በህግ እንዲረጋገጥ ከመቼውም ጊዜ በላይ እንደሚሰሩ ነው ይህ የገለጹት። የፌዴራል መንግስት የአማራ መንግስት በይፋ በመቀበል እንደማንኛውም ዜጋ በጀት የመበጀት እና በነጻነት የመኖር መብታቸውም እንዲከበርላቸው አክለው ጠይቀዋል። ሶስት ነጥብ አራት ሚሊየን ብር የተገነባው መጸዳጃ ቤት እጅግ ከፍተኛ ቅሬታን አስነሳ። በጎፋ ዞን ነው የሞሎ ጋዳ ወረዳ ከሦስት ነጥብ አራት ሚሊዮን ብር በላይ የተገነባውን ዋባ ሁለተኛ ደረጃ ትምህርት ቤት ነው የተማሪዎች መጸዳጃ ቤት ተመርቆ ለአገልግሎት ክፍት በተደረገበት ጊዜ የጎፋ ዞን መሎ ወረዳ ኮሚኒኬሽን ዘግቧል። ይሁን እንጂ ይህንን በመሰለ ሽንት ቤት ላይ ይህ ሁሉ ከፍተኛ ገንዘብ እንዴት ሊወጣ ቻለ የሚል በማህበረሰቡ በኩል ቅሬታን አስነስቷል። ብዙዎቹ መረጃዎቹን ከተመለከቱ በኋላ ነው በምን መልኩ ቢሰራ ነው ይህን ያህል ገንዘብ ሊወጣ የቻለበት ለዚች ትንሽ ሽንት ቤት ሲሉም ጥያቄያቸውን አንስተዋል። በአገሪቱ ከፍተኛ ችግር እንዳለ እየታወቀ ዛሬም ጭምር ግለሰቦች ለመዝበራ ገንዘቦችን እንደፈለጉ እየተጫወቱ ህዝቡን ለእንግልትና ለመከራ ዳርገውታል ሲሆኑ ቅሬታቸውን ያሰሙት አዳማጭ ካለ በሚል ሰባት ኢትዮጵያውያን ስደተኞች በየመን በህገወጥ አዘዋዋሪዎች ወደ ባህር ተጣሉ። ሶማሌ መሐመድ አብዱላሃ መሐመድ እንደገለጸው ከጅቡቲ ወደ የመን በጀልባ ሲጓዝ የመን ህገወጥ አዘዋዋሪዎች ናቸው ሰባት ኢትዮጵያን ስደተኞችን አስገድደው ወደ ባህር ውስጥ የጣሏቸው ሲል ገልጸዋል። እጅግ ያሳዝናል። አይናችን እያየ ነው ወደ ባህር የወረወሯቸው ብለዋል። የተባበሩት መንግስታት ድርጅትም እንደገለጸው ባለፉት አስር ዓመታት ብቻ በመንገድ አንድ ሺህ አራት መቶ የሚጠጉ ስደተኞች በባህር ውስጥ ሰምጠው ሞተዋል ሲል ገልጿል። መሐመድ ይህን መንገድ እጅግ አሰቃቂ መሆኑን በመግለጽ ሌሎች ይህንን አደጋ እንዳያጋጥማቸው መጠንቀቅ እንዳለባቸው ነው የተገለጸው። በተደጋጋሚ ጊዜያቶች ከአፍሪካ በተለይም ከኢትዮጵያ የሚገቡ ስደተኞች እጅግ አደጋ ውስጥ እየገቡ እንዳለም ተገልጿል። ፍርድ ቤቱ ተረዱልኝ ሲል ተማፀነ። በተጠውት ውሳኔ ላይ ብዙዎች ቅሬታ ያቅርባቸዋል ግን ተገቢ አይደለም ሲል ነው የተናገረው። የሸካ ዞን ከፍተኛ ፍርድ ቤት ውሳኔ በማህበራዊ ሚዲያዎች እየተዘዋወረ በሰፊው ትችትም እየቀረብበት እንደነበረ የሚዘነጋ አይደለም። ይህን አስመልክቶ ነው የሸካ ዞን ከፍተኛ ፍርድ ቤት ለሚዲያ ማብራሪያዎችን ለመስጠት የተገደድኩት ብለዋል። የግል ተበዳይ የተከሳሾችን ሞባይል ቻርጅ ካላደረጋችሁ በማለት ነው በተፈጠራ ለመግባት መሀል በተለይም በጦር የተከሳሾች እናት በመውጋት እንዲሁም ተደጋጋሚ ጥቃት በመፈጸምና ለማፍሰስ በመዛመቱ በተጨማሪም ዛቻ በመፈጸሙ በድንገት በድብደባ መካከል ማለት የተፈጠረ ድርጊት ሆኖ ተከሳሹ ራሳቸውን ለመከላከል ሲሉ በአጋጣሚ በዱላ ጭንቅላቱ ሲመቱት ህይወቱ ሊያልፍ ችለዋል ብለዋል። ፍርድ ቤቱ ታዲያ በመግለጫው መረዳት የተቻለው ተከሳሹ በቤታቸው እያሉ ከሳሽ እስከ ቤታቸው በመሄድ በተከሳሾች እናት እና በራሳቸው ላይ ከግል ተበዳይ ጥቃት ማድረስ ተከትሎ ተከሳሽ የተረጋገጠባቸው አደጋ ለመከላከል ሲሉ የፈጸሙት ወንጀል እንጂ አስበው አቅር ያደረጉት ያለመሆኑን ፍርድ ቤቱ በማረጋገጡ ነው የወንጀል ድርጋጌውን ወደ አምስት መቶ አርባ አንድ ተቀይሮ ጋይ መከላከል ከመጠን ባለፈ ወንጀል በሶስት ዓመት ውሳኔ እንዲቀጣ የወሰን ነው እንጂ በራስን መከላከል ባይሆን ኖሮ የፍርድ ውሳኔው እንዲህ ሊሆን እንደማይችል ሊረዱ ይገባሉ፣ በተለይም መረጃ የደረሳቸው አካላቶች ሲል ገልጠዋል። ህወት ህጋዊ ሰውነት በፕሪቶሪያው ስምምነት መሰረት እንዲመለስለት የፓርቲው መካከለኛና ከፍተኛ አመራሮች ጥያቄ አቀረቡም። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ጎራ መካከለኛና ከፍተኛ አመራሮች ናቸው። ፓርቲው ዳግም ምዝገባ እንዲካሄድ በኢትዮጵያ ብሔራዊ ምርጫ ቦርድ የተላለፈውን ትዕዛዝ በመኮንን ህጋዊ ሰውነቱን በፕሪቶሪያው ስምምነት መሰረት እንዲመለስለት ጥያቄ ያቀረበው እነዚህ አመራሮች በክልሉ የተቃዋሚ ፓርቲዎች አባላቶች ያቀፈ ጊዜ ምክክር ምክር ቤት ህልውና እንደማይቀበሉትም እንደዚሁ አሳውቀዋል። የፓርቲው አመራሮች ይህንን ያሳውቁት በተለይም ከሐሙስ ሚያዝያ ሶስት ጀምሮ በመቀሌ ከተማ በሚገኘው የሰማዕታት ሐውልት አዳራሽ ሲያካሂዱት ባደረጉት ውይይት ላይ ነው። ተገቢነት የሌለው ጉዳይ ነው ሲሉ የገለጡት የስብሰባው ተሳታፊዎች በስብሰባው አጠቃላይ በወጡት በአስር ነጥብ አቋም መግለጫም ከነሷቸው ጉዳዮች አንዱ የህዋት የህጋዊ ሰውነት የማግኘት ጉዳይ ነው። ህዋት ሀምሳ ዓመት የሞላውና በህዝብ ልብ የታተመ መሆኑን መግለጫቸው የጠቆሙት አመራሮች የፓርቲው እውቅና በትግራይ ህዝብ የሚወሰን ነው ብለን እናምናለን ሲሉ አቋማቸውን አሳውቀዋል። ይህንንም የምርጫ ቦርድ ሊቀበለው ይገባል ሲልም ነው አክለው የተናገሩትም። በዘመቻ አንድነት ጎንደር ግንባር ታላላቅ ድሎችን መጎናጸፉ ተገለጸ። በዘመቻ አንድነት ጎንደር ግንባር ከመቶ በላይ የአገዛዙ ሰራዊት ላይ እርምጃ መውሰዱ ነው የተገለጸው። የአማራ ፋኖ ነው። በአንድነት በጎንደር የጉቤ ክፍለ ጦር በሻለቃ እሸት ያሸብር የሚመራው የደጀን ብርጌድ በሻለቃ ብርሃኑ መላውና ሻለቃ ደሳለኝ ተቀባይ የሚመሩ ሻለቃዎች በጥምረት በማዕከላዊ ጎንደር ዞን ታች አርማጭሆ ወረዳ ልዩ ቦታው ሙሴባ እና ኩርቢ በተባሉ ቦታዎች በልዩ ወታደራዊ ስልት ጠላትን በመሳብ እና ቆርጦ በማስገባት በተላትን የፈራረሰ ወታደራዊ ድል መገኘቱ ነው የተገለጸው። በሶስት ቦታ በተደረጉ አውደውጊያዎችም ከፍተኛ የጦር መሳሪያ መማረኩንና ቁስለኛዎች እና እንደዚሁም ደግሞ ምርኮኛዎችን ማግኘቱም ገልጧል። በጠገሪ ወረዳ የጎብ የክፍለ ጦር ዋግ ህምራ ብርጌድ በቀጠናው የነበረው የጠላት ቅጥረኛ ኃይል በማጥቃት ከአራት ሞት ቁጥር በሉ ያልታወቀ ቁስለኛ ሲሆን እጅግ ከፍተኛ የሆነ ምርኮኛንም መማረኩም በዝርዝር አብራርቷል። በሌላም በኩል መንግስት ያቀደውን ስብሰባ መሸንቲ ላይ በጣና መብረቅ ብርገድ መክሸፉ ተገልጧል። የሁሌም የተደራጀ መረጃዎችን በማሰባሰብ የጠላትን አካርካሪ እየሰበረ ያለው የጣና መብረቅ ብርገድ ጥበብ በተሞላበት መልኩ ወታደር የጦር መሪዎችን ከዘመቻ መሪዎች ጋር በተቀናጀ መልኩ በትላንትና ዕለት በተለይም በከፍተኛ ጎዳን ለማድረስ የመጣውን ሀይል ነው እርምጃ የተወሰደበት ብለዋል። በተደረገው ስልታዊ ማጥቃት የጣና መብረቅ ብርጌድ ቅንባብ ሻለቃ ጨንታ ላይ ጊዮን እና መሸንቲ ሻለቃ ይልማ ላይ በጥምረት ባደረጉት ጥንካሬ የሞላው ውጊያ ነው ከፍተኛ እርምጃ የወሰዱት በጠላት ኃይል ሲሉ ገልጸዋል። እርምጃችን ከዚህ እንደሚቀጥልም ነው የተገለጠው። በተለያዩ አማራ ግዛቶች የሚደረጉት ውጊያዎች አሁንም ጠንክረው መቀጠላቸው ታውቋል። የቻድ ፕሬዝዳንት የፈረንሳይ ወታደሮች እንዲወጡ ከቡርኪናፋሶ ጋር ያላቸውን ግንኙነት እያጠናከረ መሆኑ ተገለጸ። የቻዱ ፕሬዝዳንት ነው ማተብዴ በሀገራቸው የሚገኙ ሁሉም የፈረንሳይ ወታደሮች ከቻድ እንዲወጡ አስቸኳይ ትዕዛዝ ያስተላለፉት ሀገራችንን ለቀው መውጣት ይገባቸዋል ሲሉ ነው የወሰኑት። በተጨማሪም ፕሬዚዳንት ዴቤ በቡርኪና ፋሶ ፕሬዚዳንት ኢብራሂም ትራሬ ጋር ያላቸውን ጠንካራ ግንኙነት በምሳሌ አነጋገርም ገልጠዋል። የቡርኪና ፋሶ ፕሬዚዳንት ኢብራሂም ትራፌሬ ወንድሜ ናቸው በአዲስ የሾርባ ማሰሮ በቆሻሻ ጣቶች የተሰረቀ ማንኛውንም ስጋ ሙሉን የሾርባ ማሰሮ ያገኛል በማለት የሁለቱ ሀገራቶችን የቅርብ ትብብርና የጋራ አቋም አሳይተዋል። ይህ የቻድ እርምጃ በአካባቢው ያለውን የጂኦፖለቲክስ ሁኔታ የሚቀይር ሊሆን እንደሚችል ነው ተንታኞች እየገለጹ የሚገኙት። የሚሰጡት ውሳኔዎች አሁን ጠንካራ መሆናቸውም ታውቋል። እስራኤል በእስራኤል ዋና አየር ማረፊያ የደረሰውን የሚሳይል ጥቃት ተከትሎ በየ በየመን ሁቲዎች ላይ በአፀፋ እርምጃ እንደምትወስድ እስራኤል አሳወቀች። እስራኤል ጦር በየመን የተቅሰው ሚሳይል ለመጥለፍ መሞክሩን ማስታወቁን ተከትሎ የሀገሪቱ ፖሊስ በሀገሪቱ ዋና ዓለም አቀፍ አውሮፕላን ማረፊያ አካባቢ ተጽዕኖ ያለው አደጋ ማድረሱን ነው ያሳወቀው። ጠንካራ እርምጃ እንወስዳለን፣ ይህንንም እንበቅላለን ሲሉ እስራኤሎች የገለጹትም። በየመን የሁቲ አማጽያን የተሰነዘረውን የተባለው ጥቃት በእስራኤል ዋና አየር ማረፊያ ላይ ጉዳት ባደርስ በአካባቢው ግን ለስደተኞች ሰዎች መጎዳቱና ለበረራ መስተጓጎሉ ምክንያት ሆኗል ነው የተባለው። ይህን ተከትሎ ነው ታዲያ እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለጥቃት ሁሉም ምላሽ እንደሚሰጥ አስታውቀዋል። በቴልቪቭ ቤን ግሪን አውሮፕላን ማረፊያ አካባቢ ያረፈው የሚሳኤል ጥቃት ከየመን የተተኮሰ ለመሆኑ የእስራኤል ጦር ማረጋገጡን ገልጾ ሚሳኤሉ ለመጥለፍ ሙከራ ማድረጉንም አክሎ ተናግረዋል። ቀደም ሲል በጦርነት ውስጥ በነበረችው ጋዛ ለፍልስጤማውያን ድጋፍ እናደርግ የሚሉት ሁኔታዎች በእስራኤል ለደረሰው ጥቃት ኃላፊነቱንም ወስደዋል። አማጺው ሄሊኮፕተር በ ሊስቲክ ሚሳኤል በመጠቀም የእስራኤል ዋና ዓለም አቀፍ አውሮፕላን ማረፊያ በሆነው ቤን ጉሪዮን ላይ ያነጣጥረው ወታደራዊ ኦፕሬሽን እንደነበረም ነው አክለው የገለጸው። ይህንን እርምጃችንን አሁን አጠናክረን ቀጥለን ለምንወስደው እርምጃ ሊታወቅ ይገባልም፣ ማንም አካል በዚህ ጉዳይ ላይ ጣልቃ መግባት አይችልም ሲሉም አክለው ተናግረዋል። ታንዛኒያ የአሜሪካን ዶላርና ሌሎች የውጭ ምንዛሬዎችን ለሀገር ግብይት መጠቀም ግድ ጣለች የታንዛኒያ ባንክ በሀገሪቱ ውስጥ ለሚደረጉ ሁሉም የሀገር ውስጥ ግብይቶች እና ክፍያዎች የአሜሪካን ዶላር ጨምሮ የውጭ ምንዛሬዎችን መጠቀም በይፋ ነው ያገደው እንደ አውሮፓ ዘመን አቆጣጠር ማርች 28 2025 በመንግስት ጋዜጣ ላይ የታተመ አዲስ የውጭ ምንዛሬ ደንብ የታንዛኒያ ሽልንግ ለቀጣ ያለውን የዋጋ ቅነሳ ለማስቆም ያለም እንደሆነም ታውቋል በታንዛኒያ ውስጥ ያሉ እቃዎችና አገልግሎቶች ከእንግዲህ በኋላ በታንዛኒያ ሽልንግ ብቻ አገልግሎት ላይ እንዲሆን ትእዛዝ አስተላልፈዋል ክቡራን መልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው የዘውዱ ሾው ዜናዎች እነዚህን መስሉ ነበረ። በቀጣይ በሌሎች ዝግጅቶች እስከምንገናኝ ሰላም ጤና አስጥልኝ እያልኩ የማሰናበታቸው ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩት እኔ ዘውዱ መንግስት ነኝ። ጤና አስጥልኝ።